በመሃል ቦሌ ግንባታቸው 80 በመቶ በተጠናቀቁ አፓርትመንቶች ላይ ከሙሉ ክፍያው ከሰላሳ 30 እና እስከ አርባ በመቶ ዲስካውንት አለ፣ የሚል መረጃ ደርሶኝ ዛሬ በሁዳ ኢንጂነሪንግ ተገኝቻለሁ። ያሉትን የቤት አማራጮች ዋጋውን ወደ እናንተ ማደርስ ይሆናል። እኔ ሄደን ነኝ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም እንዴት ነህ? እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። ሰላም ነው። እንግዲህ መሀል ቦሌ ላይ ግንባታቸው ሰማንያ በመቶ የደረሱ አፓርትመንቶች ላይ ከሙሉ ክፍያው የ30 እና 40% ቅናሽ ማድረጋችሁን ሰምቼ ነው ወደ እናንተ ብቅ ያልኩት። እስኪ ቅድሚያ እራስን ከማስተዋወቅ እንጀምር። ኢንጂነር አሰፋ እባላለሁ። ወደ ኢንጂነሪንግ የፕሮጀክት 24 የኢምፔሪያል ሳይት ፕሮጀክት ማናጀር ነኝ። ስለመጣሽ ደስ ብሎኛል። አመሰግናለሁ። እሺ፣ መልካም ኢንጂነር አሰፋ፣ ዛሬ የት ነው የምንገኘው። ቅድም እንግዲህ በመግቢያችን ላይ እንደነገርኩሽ በሁዳ ኢንጂነሪንግ ከሚያስገባቸው ሌዥሪ አፓርትመንቶች በኢምፔሪያል ወይም ደግሞ 24 ብለን በምንጠራው አካባቢ ላይ የምንገነባውን ባለ 17 ብለን ህንፃ ፕሮጀክት 24 ወይም ደግሞ ኢምፔሪያል አካባቢ ላይ በሰየም ነው። በዛ ፕሮጀክት ላይ ነው የምትገኙ። በጣም ጥሩ እንግዲህ ግንባታውን እያየሁት ነው። በምን ያህል የግንባታ ጥራት ነው የምትገነቡት? እንግዲህ ሁዳ ኢንጂነሪንግ ብዙ የሚለዩት ነገሮች አሉ። ከጥራት አንጻር እንግዲህ ገብተን የምናያቸው ወይም ደግሞ እያንዳንዱን በቅድ የመራንበትና ኳሊቲውን የተቆጣጠርንበትን መንገድ እንግዲህ ድርጅታችን ቃልን በተግባር ነው የሚለው። ቃልን በተግባር የሚለው ነገር እንግዲህ ቃልን እየሰጠች ነው፣ በጥራት ሰርተናል፣ ጊዜያችን ባግባቡ ተጠቅመናል ብለናል። እንግዲህ ገብቶች ደግሞ በምታገር ጉብኝት የምታዩ ይሆናል። እንግዲህ ፕሮጀክታችን እንግዲህ ላለፉት ስምንት ወራት በሁለት የስራ ዘርፎች ከፍለን የ24 ሰዓት የመስራት መራ ግብርን ተከትለን ፕሮጀክታችንን ዛሬ ያለበት ስታተስ ላይ አድርሰነዋል። እንግዲህ በመጀመሪያ የስትራክቸር ፓርቱን ስንሰራ በስድስት ወር ውስጥ እንደምናጠናቀቅ በደንብ አስበን አቅደንበት ከተለያዩ ቴክኖሎጂዎች ጋር ራሳችን ጆይን በማድረግ አዳዲስ ቴክኖሎጂዎችን ወደ ፕሮጀክታችን በማምጣት የሚያስፈልገንን ደግሞ ዘመናዊ ግባቶችን ወደ ፕሮጀክታችን በማምጣት 724 በሚልመራ በሚል መርሃ ግብር ሰባት ቀን 7 ሌሊት እየሰራን 24 ሰዓት ስራዎችን እየሰራን ሽፍቶቻችንን በጠናከረ መልኩ አደራጅተን፣ ከመብራት ጋር ከተለያዩ የፕሮጀክትን የሚያስተጓጉሉ ቴክኒካል ፕሮብሌሞች ከሚፈጥሩ ነገሮች ላይ ራሳችን በደንብ አዋሃደን አዛምደን፣ ጄኔተሮቻችንን ሰራተኞቻችንን በደንብ አጠናክረን 24 ሰዓት በመስራታችን ስድስት ወር ባልሞላ ጊዜ ውስጥ ፕሮጀክታችንን ያጠናቀቅንበት እና በሳምንት አንድ ህንፃ እየሰራን ወር አራት ህንፃ እየሰራን በስድስት ወር እንግዲህ ስትራክቸሩን አጠናቀን ከዛ በኋላ ደግሞ ቀደም ብለን ስትራክቸሩን ከመጨረሳችን በፊት ለምንሰራው የብሎክ ወርክ ወይም ደግሞ ይሄን የምታዩን ይሄን የመሰለ የብሎኬት ግንባታ ስራ የሚያስፈልገንን የማቴሪያል ልየታ ወይም የማቴሪያል ጥራት ልየታ፣ በተለያዩ የብሎኬት ማምረቻ ተቋማቶች ጉብኝት አድርገን መጨረሻ ላይ እሱን ፋይናል በማድረግ የግንባታ ስራችንን ደግሞ የሁለት ወር ቅዳቅደን ገባንበት እንግዲህ ሁለት ወር አልሞላንም ነው የምንለው። እንግዲህ ከስተመሮች ሁለት ወር ሆናችሁ እያሉ ነው። ይሁን ሁለት ወር እንግዲህ ዛሬ አጠናቀና ብሎኬ ስራውን ውስጥ ገብታችሁ በምትጎበኙት ጥራቱንም የስራውን ፍጥነቱንም እናንተ ታረጋግጣላችሁ። ሁዳ ኢንጂነሪንግ በጥራትም በጊዜ ላይ ማይደራደርም። ከምንም ነገር በላይ ደግሞ የሀገርም የከስተመሮቻችንም ኃላፊነት አለብን። ያንን እንግዲህ ተቀብለን ትልቅ ኃላፊነት ነው እምነቱን ለሰጠን ከስተመርና ደግሞ እንደ ዜጋም ደሞ ደግሞ በሰጠን ኃላፊነት ደግሞ ስራችንን በጥራትና በፍጥነት ሰርተን ዛሬ በስምንተኛ ወራችን ላይ ይህን የመሰለ የ17 ወለል ተጨማሪ ደግሞ ፔንታውስ ያለበት ቴራሱን ጨምሮ በስምንት ወር እንግዲህ እዚህ ደረጃ አድርሰናል። በጣም ጥሩ እንግዲህ ቀሪውን ነገር ደግሞ ውስጥ ገብተን እ እሺ እንግዲህ ወደ ጉሚታችን ከመግባታችን በፊት አንዴ ሴፍቲ ፈርስት ነው እና አንጸባራቂና መከላከያ ኮፍያ ልስጥሽ። አመሰግናለሁ። እንግዲህ እንደምታየው ከታች ጀምሮ ግንባታው የሄደበት ሲስተም ከኳሊቲ አንጻር ፍጥነቱን ብቻ አለም ትኩረት ያደረግነው። አንቺም እንግዲህ ዛሬ ላይ ሆነሽ መናገር እንደምትችዩ የስራ ጥራታችን ይሄን ይመስላል። ከጊዜ አጠቃቀም አንጻር ሳን በጥራት ከመስራት አንጻር እንግዲህ ቨርቲካል ሜምበር ወይም ደግሞ ኮለን የምንለውን ፓርት እንደምታዩት ነው። ሲሊንጉንም የስላ የምንለውን ፓርት ምን ያህል ተጠንቀ እንደሰራት እዚህ ላይ ብቻ አለም ቀጣይ ያሉ ፍሮቹን በማየት ደግሞ ስራችንን በጥራት እና በፍጥነት እንዴት እንደሰራን በጋራ ማየት እንችላለን። እስኪ ደግሞ አንድ ስቴፕ ከፍለን ደግሞ ያለውን ሂደት እኔ ከጥራት አንጻር ቅድም እንደነገርኩሽ ነው። እንግዲህ ልስን ወይም ደግሞ ፕላስተሪንግ ብለን የምንጠራው ፓርት ነው እንግዲህ የለሰንበትን ሂደት ጥራቱን እንደምታዩ ነው። ይህንን ብቻ ማድረግ አይደለም። እያንዳንዱ ስራ በሰራተኞቻችን ላይ ኃላፊነትን መወጣት እንዲችሉ ራሳቸውን ሱፐርቫይዘር ተዋጣሪ አድርገው መስራት እንዲችሉ አድርገን ስለገነባን የስራ ባህላችን የቀየርንበት አንዱ ትልቁ ኳሊቲያችን ሀያ አራት ሰዓት መስራት ብቻ ሲሆን ሁሉም በፕሮፌሽኑ ራሱን ሙያውን አክብሮ እንዲሰራ ያደረግንበት ነው። እኛ አይደለን የምንናገረው ስራችን እንግዲህ እንደምታዩት ነው። ሲሊንግ እንደምታዩ ነው። ፕላስተሪንግ የተሰራው እንደምታዩ ነው። ግንባታም በተመሳሳይ መልኩ በዚህ ልክ ስራችንን በጥራት የሰራንበት ይህን የሚያክል ፕሮጀክት አምስት ስድስት ሱፐርቫይዘር አስር ሱፐርቫይዘር ያለው ነው የሚመስለው። ይሄ ደግሞ እንግዲህ የሀበሻን ባህል ለወጥ አድርገን ኢትዮጵያዊ መስራት እንደሚችል ከሰራ መለወጥ እንደሚችል እውቀቱም እኛ እጅ እንዳለ በደንብ በተግባር ያሳየንበት። እያንዳንዱን ክፍል ገብታችሁ ዞራችሁ ብታዩት የተለሰነውን የተገነባውን ኮሎኖችን ስላቦችን ብታዩ ፍጥነት ብቻ ሳይሆን ጥራቱንም በተግባር ቃልም በተግባር የሚለው ድርጅታችን ቃሉን እንግዲህ እየሰጠች ነው ተግባሩን ደግሞ አንቺ ያተሽ ራስሽ የምትመሰክር ይሆናል ማለት ነው በጣም ጥሩ እንግዲህ እዚህ ህንፃ ላይ በፍሎር ስንት አባወራ ይገኛል እዚህ ፍሎር ላይ በፍሎር አምስት አባወራ ይገኛል እስኪ በደንብ ያላሳዩሽን ደግሞ ኮሪደር ኤሪያችንን በደንብ ላሳይሽ እስኪ እንግዲህ ውስጥ ያለውን እንግዲህ የስራውን ጥራት የስራውን ፍጥነት አይተሽዋል እንግዲህ ፍጥነት ብቻ ሳይሆን በጥራት የሰራንበት ነው ትልቁ ነገር ጥራትና ፍጥነት ላይ ብቻ አለው ማንኛውም የቤት ባለቤት አካባቢው ላይ በነፃነት የሚንቀሳቀስበት የትኛውን ማህበራዊ አገልግሎት ማድረግ እንዲችል አድርገን አብዛኛው ተቋማት ላይ በማይታይ መልኩ እኛ ድርጅት ላይ የሚታየው ኮሪደር ኤሪያችንን ብታዩት ለተለያየ ፐርፐዝ እንዲመቻቸው አድርገን ከቴራሱ ወይም ከጋራ መጠቀሚያቸው ባሻገር እዚህ ጋር አምስት አባወራዎች እንደ ልባቸው ሊጠቀሙበት የሚችል ለደስታም ለሀዘንም ለተለያየ ፐርፐዝ፣ ዋናው ፍቅር በሚለው በጋራ ሊጠቀሙበት የሚችል መልኩ በዚህ መልኩ ሰፋ አድርገን እንደ ልባቸው እንዲቀሳቀሱ አድርገን ይሰራንበት ሁኔታ ነው ያለው። እንግዲህ ከኔ በላይ አንቺ መመስከር ቻለች ብዬ አስባለሁ። አሁንም እንደማየው ሰፋ ያለ ለቀቅ ያለ ኮሪደር ነው ያላችሁ። እስከዛሬ ካየሁትም ይሄ በጣም ተለቅ ያለ ነው። እንግዲህ እዚህ ህንፃ ላይ ምን ምን አሚኒቲዎችን አካታችኋል? እንግዲህ ቅድም ከመነሻችን አንፃር መጀመሪያ ፕሮጀክታችን ምን ላይ ነው ያለው የሚለው ኬት አካባቢ ለምን አካባቢዎች ያዋስናል ከነዚህ አካባቢዎች ጋር ቅርብ በመሆኑ ምንድነው ጠቀሜታው የሚለውን ነገር ለተመልካቾቻችን ወይም ለህብረተሰባችን ትተን፣ ነገር ግን እዚህ የቤት ባለቤት ወይም የቤት እድለኞች የሆኑ ወይም ደግሞ ቤት የገዙ የከኛ ተቋም ጋር አብረው እየሰሩ ያሉ የቤት ባለቤቶች በጣም በጥሩ መልኩና በጥሩ የታ የምንገልጸው የአፍሪካ ቀንድ የኢትዮጵያ የጀርባ አጥንት የሆነው አየር መንገዳችን በአንድ ኪሎ ሜትር ርቀት ነው የሚገኘው። በተጨማሪ ደግሞ በአዲስ አበባ ደረጃ ወይም ደግሞ በኢትዮጵያ ደረጃ የሚታወቁ ወይም ደግሞ ብዙ ህዝቦቻችን የሚያገናኙ ለማርኬቲንጉም ለትራንስፖርትም ቅርብ ብለን የምናስባቸው እንደ ቦሌ እንደ መገናኛ እንደ ሀያ ሁለት እንደ አትላስ፣ እነዚህ እነዚህ ዋና ዋና የከተማችን መንገዶች ወይም ከተማችንን ከተማ ብሎ ከሚያስጠሩት አካባቢዎች መካከል ይሄ ህንፃ እንግዲህ ተደምሮ አንድ ላይ ከነሱ ጋር እኩል እዛ ከዛች መሀል ከተማ ላይ ወይም እዛች አካባቢ ላይ እንደሚገኝ ነው። ምንም አንዱ ፋሲሊቴሽኑ ለከተማ ሴንተር መሆኑ ነው ማለት ነው። ሁለተኛው እና ደግሞ መሰረታዊ ነገሩ ህንፃው ምን ምን ያካትታል የሚለውን ነገር ካየ ህንፃችን ሁለት የሰዎች ሊፍት አለው። ሰዎችን ደልፍ የሚያንቀሳቅስ እነሱንም በአግባቡ መብራት ቢኖርም ባይኖርም ሊያንቀሳቅስ የሚችል ተገቢውን የሆነ ጄኔተር እየተዘጋጀ መሆኑን እና በተጨማሪ ደግሞ የመኪና ሊፍት እንዲሁም ያካተተ መሆኑን። ከዛም ደግሞ ለየት የሚያደርገው ደግሞ ድርጅታችን ቃልን በተግባር ነው የሚለው። ቃሉን ሁልጊዜ ይናገራል፣ ተግባሩን ደግሞ ሰዎች ባለቤቶች ናቸው የሚመሰክሩት። እንግዲህ ከከርሰ ምድሩ ጋር ተያይዞ ያለውን ነገር ሁሉን ነገር ውልቷ ውለን ቦታ መርጠን ለይተን የጨረስንበት እና የከርሰ ምድር ውሃ ይህ ህንፃ የሚያካትት መሆኑ ነው። እንግዲህ ፋሲሊቴሽን ከዚህ በላይ አለ ብዬ በጣም ጥሩ። እንግዲህ ብዙ ጊዜ ብዙ ቦታ ላይ የፓርኪንግ ችግር የመኪና ማቆሚያ ችግሮች ይነሳሉ እና እናንተ ስለዚህ ህንፃ በቂ የመኪና ማቆሚያ አላችሁ? በቂ የመኪና ማቆሚያ አለን። ሁለት ቤዝመንት አለ። ከሁለት ቤዝመንት ባሻገር ደግሞ ተጨማሪ ደግሞ ሀፍ ቤዝመንት ደግሞ በኤክስተርናል እና እዛው ኢንተርናል ፓርት ላይ ያዘጋጀንበት ሁኔታ አለ። ከፓርኪንግ አንጻር ብዙ የሚያሰጋን ነገር የለም። አጋጣሚ ነው ደግሞ ህንፃ ባለቤቶች ብቻ ሳይሆን እኛም ከዲዛይን አንፃር ያደረግነው አስተዋጽኦ እጅግ በጣም ያስደሰተን እና ከፓርኪንግ አንፃር ከተለያዩ ከፕሮጀክታችን ሁሉ የተለየ ሆኖ ሶልቬ ያደረግንበት ሁኔታ አለ ብለን ነው የምናስበው። እንግዲህ ሁሉንም የምታዩትና ቃለን በተግባር የሚለው ድርጅታችንን እናንተ ደግሞ ተግባሩን አይታችሁ ምስክርነት የሚሰጡበት ሁኔታ ይኖራሉ ብዬ አስባለሁ በጣም ጥሩ እንግዲህ ኢንጂነር አሰፋ ስለሰጠኝ መረጃ ከልብ አመሰግናለሁ ቀረ ምትለው ነገር ካለ ደግሞ እድል ስጥ እኔም ስለመጣሽ ሳይታችንን ስለጎመሽ ከልብ አመሰግናለሁ ቀረ የምልሽ ነገር የጎደለ ነገር ካለ ምናልባት ደግሞ ይሄ ኢንጂነሪንግ ል ሂደቱን የነገርኩሽ ከቢሮ ያሉትን አንዳንድ ፋሲሊቴሽኖች ከእኔ የጎደሉ ካሉ እንደገናም ደግሞ ማርኬቲንግ ቢሮ ደግሞ መካተት አለበት እኛም እየሰራ ነው ያለው እንደ አንድ ዜጋ ሀአሰሰሩ ያደረግናቸው አስተዋጽዎች ጉሉ ናቸው ይሉናል። ትክክል ነው፣ የጀርባ አጥንታችን እነሱ ነበሩና ቢሮ ላይ ሄደች ደግሞ ያሉትን ነገሮች ሰፋ ባለመልኩ ማብራሪያ ታገኛለሽ ብዬ አስባለሁ። መልካም ጊዜ ይሆንልሽ። ጊዜን ስለሰጠኝ አመሰግናለሁ። ሰላም እንዴት ነህ? ሰላም፣ እንኳን ደህና አመጣሽ። እንኳን ደህና ቆየህ፣ አመሰግናለሁ። እንግዲህ ከሳይታችሁን አይቼው ነው የመጣሁት መሀል ቦሌ ላይ ግንባታው በደንብ ተጧጡፏል፣ ጥሩ ነገር አለው። እስኪ ቅድሚያ ግን ራስን ከማስተዋወቅ እንጀምር። መልካም እንኳን ወደ ሁዳ ኢንጂነሪንግ በድጋሚ መጣሽ ሳይታችንን እንደወደርሹ ከፊትሽ እና ከአገላለጽ በጣም ጥሩ ሎኬሽኑም ጥሩ ነው ግንባታውም ሄደዋል ነገር በጣም አሪፍ ምስጋናው በለጠ እባላለሁ የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ መልካም እንግዲህ ምስጋናው ሳይቱ ላይ ያለውን ነገር በደንብ ግልጽ አድርጎልኛል ከሰላሳ እስከ አርባ ፐርሰንት ያላችሁት ቅናሽ ከአንድ ቤት ላይ ምን ያህል ነው ዲስካውንቱ የሚሆነው እስቲ እነዚህ ነገሮች ግልጽ አድርግልኝ መልካም እውነት ነው ሁዳ ኢንጂነሪንግ ከቦሌ ኢንተርናሽናል ኤርፖርት በሁለት ኪሎ ሜትሮች ርቀት ላይ የሰላሳ እና የአርባ ፐርሰንት ቅናሽ አድርገን ህንፃውንም አይተሸዋል ያ ማለት በብር ደረጃ ብንወስደው እስከ አምስት ሚሊዮን ብር ከአንድ ቤት ላይ ቅናሽ አድርገን ብላቸዋል ማለት ነው ከአንድ ቤት ላይ እንግዲህ ሁዳን ለማያውቁት ተመልካቾቻችን ሁዳ ማን ነው የሚለውም በተወሰነ ግለጽልን መልካም ሁዳ ኢንጂኒሪንግ በሁለት ዘጠኝ ዓ.ም የተመሰረተ ድርጅት ሲሆን ሂባ አርክቴክት የተባለ እህት ኩባንያ አለው ሶ ሂብ አርክቴክት የዲዛይኑን የሱፐርቪዥኑን እንዲሁም የኮንሰልቲንግ ስራውን ሲሰራ ሁዳ ኢንጂነሪንግ ደግሞ የግንባታውን ኢምፖርት ኤክስፖርት ይሰራል። እስፔሻሊ ኢምፖርት ብረት እኛ ነን የምናመጠው ለራሳችን ማለት ነው። ሌላኛው ደግሞ ምንድነው የምንሰራው? ሪልስቴት ላይም ደግሞ እንሰራለን። ሌላኛው ማይኒንግ ላይ እንሰራለን። ይሄ ሁዳ ኢንጂነሪንግ እና ሂብ አርክቴክት የተባለው እህት ኩባንያ አንድ ላይ የምንሰራቸው ነገሮች ናቸው ማለት ነው። ሶ ዲዛይን እኛ ራሳችን እንሰራለን ግንባታ እኛ ራሳችንን እንሰራለን። ዴሊቨሪ እኛ ራሳችንን የምንሰራው ማለት ነው። ይህንን ስንሰራ ከሁለት ዘጠኝ ዓመት እስከ ዛሬ ሶስት ዓመት ድረስ ስንሰራ የነበረው ግንባታ ነው። በአዲስ አበባ አራቱን ቦቶች ማለት ነው መርካቶ ብንል እንደ ኮሜርሻል ህንጻዎች፣ አራት ኪሎ፣ ፒያሳ፣ ጦር ኃይሎች፣ አያት የተለያዩ ቦቶችን ገንብተናል። ያንን ካየን በኋላ የዛሬ ሶስት ዓመት አንድ ሪሰርች አየን። ያ ሪሰርች ምንድን ነው? ኢትዮጵያ ውስጥ ከአራት መቶ ሺህ እስከ አምስት መቶ ሺህ ቤቶች ይፈልጋሉ ኖት ይሄንን ጋፕ ለምን አንሞላም? ብለን ወደ ሪስቴቱ ገብተናል ማለት ነው። ስለዚህ ከ450 እስከ 500 ሺህ ጋፕ ለመሙላት ቡልቡላ ላይ ኤክስፐሪመንት ጀመረ። እዛ ላይ ሁለት ፕሮጀክቶችን በፍጥነት ገነባን። አሁን ሶስተኛ ፕሮጀክታችንን ደግሞ ገንብተናል ማለት ነው። ስለዚህ በሶስት ዓመት ውስጥ ሶስት ፕሮጀክቶችን በመገንባት ላይ አሁን ሶስተኛውን ደግሞ ኦልሬዲ በስድስት ወር ለማስረከብ እየሰራን እንገኛለን ማለት ነው። በሶስት ዓመት ውስጥ ነው የሁሉ ነገር ያሳካችሁት? እንዳንቹ በመደነቅ ደግሞ እውነት ነው። በሶስት ዓመት ውስጥ ያሳካነው ሀያ ሀያ አምስት ኢትዮ ሪል እስቴት አዋርድ በፍጥነት በገንባታችን የዋንጫ ተሸላሚ የሆነ ዋንጫና ሰርተፍኬት ወስደናል ማለት ነው። እንኳን ደስ አላቸው፣ እንኳን አውረው ደስ አለው። መልካም እንግዲህ ሎኬሽኑን እንኳን እኔ አይቸዋለሁ፣ ግን ለማያውቁት ተመልካቾቼ ለመኖር ምን ያህል ምቹ ነው የሚለውን እስቲ በተወሰነ ግለጽልኝ። መልካም ለመኖር ምቹ ከሚያደርጉት ነገሮች መካከል አንደኛው ማል ከተማ መሆኑ ነው። እዛ አካባቢ ስገልጽልሽ ሳይታችን ይሄ ነው ብለን ብናስብ ከቦሌ ኢንተርናሽናል ኤርፖርት ሁለት ኪሎሜትሮች ርቀት ላይ የሚገኘው ኢትዮጵያ ዘጠኝ ተዘጋጀው የአፍሪካ ዋንጫ አለ እንበላለን ብለን ተስፋ እናደርጋለን። እዛ ስቴሪም አለ። ገዛ ስቴሪም በቅርብ ርቀት ላይ ሌላኛው ሶስተኛ ፕሮጀክት አለ። ዊንዶስ ኦፍ አፍሪካ የሚባል ፕሮጀክት አለ። ሰባ ሄክታር ላይ ነው። ከኤርፖርት በቅርብ ርቀት ላይ የሚገኘው ከዛም በቅርብ ርቀት ነው የሚገኘው። ሰባ ሄክታር በቢሊዮን ብር በጀት ከዛም በቅርብ ርቀት ነው የሚገኘው። አራተኛው ደግሞ አዲሱ ቤተመንግስት ወይም ደግሞ ጫካ ፕሮጀክት አለ። በእነዚህ አራቱ የተከበበ ነው ማለት። ስለዚህ ከዱባይም ከአሜሪካም ከየትም ቦታም ከአውሮፓም ለሆቴል ምና የምታርፊበትን ቦታ የለም ማለት ከኤርፖርት እቤትሽ ገብተሽ ታርፍያለሽ ማለት ነው። ከተማ ላይ ስራ ቢኖርሽ ወደ ዘው ትኖርያለሽ ማለት ነው። ያው ሰዎች የሚገዙባቸው አራት ምክንያቶች አሉ። አንደኛው ለኢንቨስትመንት ነው። በትንሽ ገንዘብ ገዝቶ ከፍ ሲል መሸጥ ነው። ሶ ሰዎች 30 ፐርሰንት እና 40 ፐርሰንት ቅናሽ ምንሰጠው ያንን ተጠቅመው ዋጋ ከፍ ብሎ መሸጥ ይችላሉ ማለት ነው። ሌላኛው ለማከራየት ነው። በኪራይ ደረጃ ደግሞ በዶላር ይከራያል ማለት ነው። የእኛ ፕሮጀክት በሶስተኛነት ደግሞ የምናደርጋቸው ቢሮቸውና ቤታቸው በቅርብ ርቀት ነው የሚገኝ ማለት ነው። ስለዚህ በቅርብ ርቀት በትንሽ ዋጋ መሀል ቦሌ ላይ ይዘንላቸው መተናል ማለት ነው። መልካም እንግዲህ ኢንጂነር አሰፋ ስለ ሳይቱ ስለ አሚኒቲው በደንብ ግልጽ አድርጎልኛል። አሁን ላይ ደግሞ እስኪ ያሉትን የካሬ አማራጮች ዋጋውን አያይዘ ንገረን። መልካም ያሉት የካሬ አማራጮች ሶስት ሲሆኑ ዘጠና መቶ አርባ እና መቶ አርባ አምስት የሚባሉ ሶስት አማራጮች አሉ። ዘጠናው እንደ ፍላጎታቸው ባለ አንድ ነው፣ ግን ሂባ አርክቴክት የተባለው ኩባንያቸው ሪዲዛይን አድርጎላቸው ቱ ቤድሮ መሆን ይችላል እሱ የሶስት ነጥብ ሶስት ሚሊዮን ብር ቅናሽ ያለው ኦሪጂናል ፕራይሱ አስራ አንድ ነጥብ ሁለት ሚሊዮን ብር ሲሆን ቅናሽ ሲደረግበት ደግሞ በሰባት ነጥብ ስምንት መጨረስ ይችላሉ ማለት ነው። እሱ ባለ አንድ ወይም ባለ ሁለት ሽፍት የሚደረገው ሌላኛው ሁለት ባለ ሶስት መኝታ ቤቶች አሉ። መቶ አርባ እና መቶ አርባ አምስት ካሬ የሚባሉ ማለት ነው። ኦሪጂናል ፕራይሳቸው ለምሳሌ መቶ አርባው አስራ ሰባት ሚሊዮን ብር ሲሆን ቅናሽ ሲደረግበት አስራ ሁለት ሚሊዮን አካባቢ ይመጣል። ዲስካውንቱ ወደ አምስት ነጥብ ሁለት ሚሊዮን ብር ይመጣል ማለት ነው። ሶስተኛው አማራጭ መቶ አርባ አምስት ካሬ ያለ ባለ ሶስት መኝታ ኦሪጂናል ፕራይሱ 18.1 ሚሊዮን ብር ሲሆን ቅናሽ ሲደረግበት ወደ 12.6 ሚሊዮን ይመጣል፣ ቅናሹ ደግሞ 5.2 ሚሊዮን ብር ይመጣል ማለት ነው። መልካም እንግዲህ አዲስ ሳይትም ላውንች እንደምታደርጉ ሹክ ተብያለሁ። እስኪ እዛ ላይ ያለውን የካሬ አማራጭ ከባለ ስንት መኝታ ጀምረዋል የሚለውን አያይዘ ንገረኝ። መልካም የ40 ፐርሰንት ቅናሽ ያደረግንበት ላይ ከመቶ ካሬ ጀምሮ እስከ መቶ ስልሳ ካሬ አማራጭ ሲሆን እንዲሁም 135፣ 140ና 160 ካሬ ደግሞ ባለ ሶስት መኝታ ቤቶች አሉ። ኦሪጂናል ፕራይሱ በካሬ 116 ሺህ ብር አካባቢ ሲሆን ቅናሽ ሲደረግባቸው ግን በካሬ ኦልሞስት ወደ 69 ሺህ ብር ይመጣል ማለት ነው። ስለዚህ 116 ሺህ የነበረው በካሬ ወደ 69 ሺህ ብር የ40 ፐርሰንት ቅናሽ ይዘንላቸው መተናል ማለት ነው። መልካም እንግዲህ፣ ያከፋፈል ሂደት ውስጥ እንዴት ነው የሚሆነው? መልካም ያከፋፈል ሁኔታ ሁለት አይነት አከፋፈል ሁኔታዎች ያሉ ሲሆን፣ አንደኛው ካሽ ለሚከፍል ሰው ማበረታቻችን ስለሚያስፈልገው ሰላሳና አርባ ፐርሰንት ቅናሽ ይደረግለታል ማለት ነው የሰላሳና የአርባ ፐርሰንት ዲስካውንት የምታደርጉት ሙሉ ክፍያ ለሚከፍሉ ነው እውነት ነው መቶ ፐርሰንት ለሚከፍሉ ደንበኞቻችን የሰላሳና የአርባ ፐርሰንት ቅናሽ ይዘላቸው መትናል ማለት ነው በጣም ጥሩ ሌላስ ምን አይነት አማራጭ አላችሁ ሌላኛው ሁለት አይነት አማራጮች ሲሆኑ አንደኛው ታይም ቤስድ በየሶስት ወሩ መክፈል ይችላሉ ሁለተኛው ደግሞ ፕሮግረስ ቤስድ ማለት ነው ህንፃው ከፍ እያለ ሲመጣ ህንፃውን እያዩ የህንፃውን እድገት እያዩ መክፈል ይችላሉ ማለት ነው ይህም ማለት በፕሮግረስ ቤዝድ ለሚከፍሉ 15 ፐርሰንት እቅድ መክፍያ ያ ማለት በብር ስናስበው ከ1.7 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። የቀረውን ደግሞ በሁለት ዓመት ከፍለው የቤት ባለቤት መሆን ይችሉበት አማራጭ ይዘላቸው ትራል ማለት ነው። በጣም ጥሩ። እንግዲህ ሁዳ ኢንጂነሪንግ ከሌሎች ሪል ስቴቶች ምን ለየት የሚያደርግ ነገር አለው? በጣም አሪፍ ባይገርምሽ፣ በቃ ሰው በጣም ብዙ ተበላ በሚባልበት ኢንዱስትሪ ላይ እኛ ጀስት እንደ ካምፓኒ ይዘን የቀረብናቸው ነገሮች አሉ። እዚጋ ማየት ትችያለሽ አንደኛው ምንድነው? ሰዎች እዚህ ግዙ የትም ቦታ መግዛት ይችላሉ። ሲገዙ ማየት ያለባቸው ነገር ምንድነው? እናት ካርታው የሚሸጥላቸው ድርጅትና ካርታው ተመሳሳይ ነው ወይ የሚለውን ነገር። ይሄ የሁዳ ኢንጂነሪንግ ነው፣ እናት ካርታው በሁዳ ኢንጂነሪንግ ስም ያለው። ሌላኛው ግንባታ ፈቃድ እና የካምፓኒ ስም ተመሳሳይ መሆን ቼክ መደረግ መቻል አለበት። እሱን አዘጋጅተናል። ሌላኛው በሶስተኛነት ደግሞ እየኖርሽበት እያለ ሊዝ ክፈሉ የሚባል ነገር ይመጣል። ሁዳ ኢንጂነሪንግ ግን ሙሉ ለሙሉ የሊስ ክፍዮ ማጠናቀቁን ዶክመንት አለ ማለት ነው። ከዛ ቀጥሎ ደግሞ የከርሰ ምድር ውሃ አለው ትበያለሽ፣ ግን ፍቃድ ስትጠይቂ ብዙ ቦታ አታገኝም። ሁዳ ኢንጂነሪንግ ግን የከርሰ ምድር ውሃ ፍቃድ ይዘንላቸው ቀርበናል ማለት ነው። ሌላኛው በመጨረሻም ደግሞ ምንድን ነው እዳገዳን አንዳንድ ቦቶች ካርታውን አስይዘውበት እንደ ድንገት ቲቪ ከህዝቡ ጋር አብረሽ ትሰሚያለሽ የገዛሽን አፓርትመንት ማለት ነው። ስለዚህ ካምፓኒው ምንም እዳገዳ እንደሌለበት የተጣራበት ዶክመንት አለ ማለት ነው። እነዚህን ዶክመንቶች በማሟላታችን ከሌሎች ሪል ስቴቶች ሌሎች ደንበኞቻችን እኛን መርጠው እንዲመጡ ያደርጋቸዋል ማለት ነው። መልካም እንግዲህ ጥሩ መረጃን የሰጠህን ሳይቱንም ማየት ለሚፈልጉ መግዛትም ለሚፈልጉ ተመልካቾቻችን ስልካችሁን ከእስክሪን ውስጥ በታችን አስቀምጣለን። በመጨረሻም ማለት የምትፈልገው ነገር ካለ እድል ስጥ። መልካም እድል ብለሽ ነው የጀመርሽው። እድል የሚመጡ ለጥቂት ሰዎች እንደሆነ ይታወቃል። ሰው አስር ቤት ነበር ያወጣ ነው። ለዚህ የ30 ፐርሰንት ቅናሽያ ማለት 80 ፐርሰንት ፕሮግረስ እየደረሰው የኢምፔሪያል ሳይታችን ማለት ነው። እዛ ላይ አስር ቤቶች ናቸው የወጣነው። ከአስሩ አራቱን ሽጠና የቀሩት ስድስት ቤቶች ብቻ ናቸው ማለት ነው። ስለዚህ ስድስት እድለኞች ደውለው የቤት ባለቤት እየሆኑ ጎረቤታችን ሆነው ላይፋቸውን ቦሌ ላይ ያጣጥሙት ልልወዳለሁ ማለት ነው። መልካም እንግዲህ፣ ጊዜን ስለሰጠኝ እኛ አመሰግናለሁ። እኛም ከልታ አድርገን እናመሰግናለሁ። መልካም